ዶማጣ ይባላል። ያው ከሽንት የሚያገለግል ማለት ነው። ወጡ እና ከዛ ነው የነበሩት መጀመሪያ ከፋኑ ነበርኩኝ ያው ከፋኑ ቆይቼ ያው ብዙም እንትን ስላላለ መሳሪያም አላገኘ ነው። ግን ያው መሳሪያ አላገኘ ነው ስንል፣ ያው ምን ጊዜም ገንዘብ የለም ብለን ማርከን ነበር የምንታጠቀው። ያው የድል ጉዳዩን አልተሳካም። ግን አሁንም ቢሆን መንግስትን፣ በቃ የሆነ ነገር አድርጌ መምጣት ብዬ ወደ መንግስት ሄጄ በጄሌ ነው የገባሁት። መንግስትን በቃ የሆነ ነገር ጎድቼ ለመጣት ብዬ አስቤ ሂጄ አሁንም ቢሆን ጎድቼ ነው የመጣው። መንግስት ምክንያቱም ከፋኖ ስለመጣን ተብለን ትንሽ ብር ተለቀቀልን። ስንት ብር? ዘጠና ሺህ አራት መቶ ብር ተለቀቀልን እና ያቺ ብር ተለቃ ብሩን ሳናጠፋው ነው የመጣ ነው ልብስ ራሱ አልቀየርንም ብሯን ምክንያቱም አላማችን እስከሆነ ድረስ ብሯን ሳናጠፋ የዘና ትመጣ ወደ ቤተሰብ ላክንም መሳሪያ አስታጥቁና ስንል ያው ስለሚጠረጥሩ አላስታጠቁንም ግን ሁኖም ለመቀማት ራሱ ስንሞክር አልተሳካልን ለመቀማት ገነት አቦላይ ማለት ነው ለመቀማት ስንሞክር እና ከዛ እንደዛ ግን ብሪቱን ወደ ቤተሰብ ስልከን በቃ እኛ በዚህ ልክ ነው መንግስትን ጎርተን ነው መጠናል ብዙ ነን ገብተን ሶስቱን ሶስታችንን ሶስታችን ሁላ ዘጠና ዘጠና ሺህ ብር ነው ይዘን ይመጣል አሁንም በቃ መሳሪያ ገዝተን ወደ ትግላለም እንቀላቀላለን። ስሜ የቻለ ሽታውን እባላለሁ። ከፋኖ ከአንድ አመት በላይ ቆይቻለሁ። ሻለቃ ሶስት ገረመ ወንዳሁት ብርጌድ ሻምል ሶስት ቆይቻለሁ። በጀሌን የቆየ ከዛም ው ወደ ብዬ ሳስብ መንግስትን መጉዳት አለብኝ ብዬ ወደ መንግስት ይጃለሁኝ። ከዛም ከሄዱ በኋላ መሳሪያ ለማምጣት ነው ወደ መንግስት የሄዱትኝ ለጥቄ ለማምጣትም ብዙ ጊዜ ሞክር ያለው አለም መቼ ሲል ከመሃል ታድሶ ስልጠና የሚባል ሲመጣ ይመጣ፣ እሺ ብለን ተቀብለን ጎንደር ድረስ ሂደን ዘጠና ሺ አራት መቶ ብር ተለቆልን። ከዛም ይህ ብር እንደገባልን ወደ ፋኖ ሂደን መሳሪያ ሽንገስተን እንዋጋለን ብለን አስበን የቆየን አሁንም ይው እንደገባን በሁለት ወራችን አካባቢ መልሰን መጠናል ከበረ ስማማ ገረመው ወንዳሁ ብርጌድ ሻለቃ ሶስት ሻምበል አምስት እና እኔ ከዚህ ከፋኖ ቢያነስ ሁለት ወር ወይም ሶስት ወር አካባቢ ቆይቻለሁኝ። እዛም ሂጄ ደግሞ መሳሪያ ታጥቄ ያመጣለሁ በሚለው ነው እንጂ እዚያ ሁኜ ፋኖ እንዋጋለሁ ብዬ አይደለም ነበር ከዚህም የሄድኩት ነበረ። እና ደግሞ እዚያ ስነት ደግሞ ትጥቅም ሳይሳካልን ሲቀር ብርም ደግሞ ዘጠና ሺህ አራት መቶ ብር ሲለቁልን በዚያ ብር ደግሞ መሳሪያ ግዝተን እንዋጋለን፣ አብረናቸው ከጎናቸው እንሆናለን ብለን አሁንም ወጥተን መጣነው። ገነት አቦ ላይ በጣም ብዙ ሞተሮች ነው በብዛት አቃጥለዋል። አሁን እና እነሱ ይህ ሌባ ይላሉ። ፋኖ ሌባ እነሱ ናቸው አላወቁም እንጂ የሞተር አሁን የህዝብ ሞተር ይቀጠላል። ወደ አምስት ሞተር ነው ምናምን ድረስ አቃጥለዋል። ሱቅ ዘርፈዋል። ሱቅ በመርቴሎ እየቦነገሉ ኑክፈቱ፣ ህዝቡ አላምን ሲል ኑክፈቱ በግድ እያሉ ቤቱን እየቦነገሉ በመርቴሎ እየቦነገሉ በግድ ያስከፍተዋቸዋል። ህዝቡ አሁንም ቢሆን አላምኑም፣ ህዝቡ ምንም አላምኑ። እነሱ ግን ያመነ ይመስላቸዋል። በከምንም ስለ አሁን ታዲያ ሞተር አቃጥለው ምን እንዴት ነው ሞተር የተቃጠለበት ልጅ እናቱ እንዴት ነው የምታምነው? ገንዘቡት ተቃጠለ። እነሱ ናቸው ሌባ ምንም በቃ እና በዚህ በዚህ መንገድ እነሱ በጣም የሚሰሩት ስራ ስራ አይደለም። በቃ ይ ፖለቲካ ለማስተማር ወጣቱን ለማሳመን ያለ በ እንጂ ምንም መንግስት ሬሽን እንኳን ከሌላ ሌላ አጎራባሽ ሀገር ውስጥ ሬሽን እንኳን ተበድሮንት የሚል ምንም ነገር አሁን እስከ ጎን ድረስ

እና በዚህ ልክ ነው ያዩት። ልክ በዚህ ነው ደጋ ማክሰኞ በተካሄደው ብያ የሰው ሱቅ ሲዘርፉ ንጹሃን ሲያገኙ ሲገሉ ሲጨፈጭፉ ውለዋል። ሲቀጥልም ገነት አቦያው እሱ በተናገረው ልክ ከአምስት በላይ ወደ አስር ወደ 10 ወደ አስራ አምስት የሚሆን ሞተር አቃጥለዋል። በየመንገዱ እውነት እነሱ የሀገር ታጋይ ከሆኑ ያው የግለሰብ ሞተር መቃጠል የለበትም ነበረ። ፋኖ ነው ሌባ የሚሉት ከፋኖ ይልቅ እነሱ ናቸው ሌቦች የሚባሉት፣ እነሱ ናቸው እና ያው እሱ እንዳለው እስረኞች ምን የሚያውቁ ልጃቸው የሆነ ነገር አድርጎ ታስሮ እና ልጁን ማየት ሲሄዱ ምን አባሽታ አድርጊ ትመጫለች ብለው በሴማ መሸኝ ሲችሉ ሲሉ ፎጣዋን እንኳን ነጥሏን ራሱ ገፋው ነው ያስቀሯት። እሷ በሩጫን ያመለጠች እና ያው ብዙም ንግግር እኔ እንደራስ ይባል አይችልም መሳሪያ መሳሪያችን ገዝተን ከፋኖ ጎን ሁነን በቃ እስከ መጨረሻው እንታገላለን፣ እንዋጋለን፣ እንወርቃለን። ያው መንግስትን ይገንግላል እንጥላለን ብዬ ነው ማስተው። ጨርሻለሁ ተጓዶችን ብለውታል። ሁላችንም በዚህ ልክ ነው የምናስበው። አሁንም ቢሆን ወደፊትም ሁሌም ከፋኖ ጋር ሆነን እንዋጋለን። እነሱ ሁሌም በቃ ህዝብን እንዳሰቃዩ በቃ ሁሌም እነሱ ሞተር በቃ የህዝብ ሞተርም የግል ሞተር ያቀጥሉ። የፋኖን ሳይሆን የንጹሐንን ሞተር የሚያቀጥሉ እነሱ፣ ህዝብ የሚጨፈጭፉም እነሱ ስለሆኑ አሁንም ቢሆን ከፋኖ ጋር ሆነን እንዋጋለን በቃ እነሱ ስለጠቀሱት ከዚህ በላይ የምናገሩ ብዙ ንግግር ባልችልም በዚህ ልክ ነው። እራሱ እየዘረፈ ፋኖኑ እንደዚህ ያደረገው ብሎ ይላሉ፣ ግን ህዝብ ደግሞ የሚያቅሰው ያቀን የሚያቅሰው የሚያቅሰው ያቀን ሌቦችን ባሉት እነሱ ናቸው። የመጨረሻ ሌቦችን ባሉት እነሱ ናቸው። ፋኖ አስፋልት መኪና አስቁሞ ሲቀርጽ ይውላል ይላሉ፣ ግን መከላከያም ሲቀርጽ ነው የሚውለው። መከላከያ ሲቀርጽ እየዋለ በፋኖ ነው የሚያመካኘው እና እነሱ ናቸው ሌቦች፣ ዘረኞች ማይጠቅሚንበት፣ እነሱ ናቸው። እዛ ላሉት ለነበሩት ጓዶች ማስተላልፈው በቃ ኑ ውጡ፣ ውጡ ነው እኛን በሰላም ነው የተቀበሉን። በቃ ኑ ውጡ። ምንም እንደው በቃ አይሆንም፣ እኛ ውጡ፣ በሰላም ፋኖ በሰላም ነው የተቀበለን። ምንም አታስቡ። እዚህ እንኳን መታገል ባትፈልጉ እንኳን በሰላም ኑራችሁ ወረቀ ተስጣችሁ በሰላም መኖር ትችላላችሁ፣ መቀመጥ ትችላላችሁ። አሁን ምን ነው በቃ ምንም ያረግላ ይው በቃ ለገንዘብ ብላችሁ በቃ አገራችሁን አትሽጡ፣ ወገናችሁን አትሽጡ። ከእሱ መቼም ቢሆን መንግስት መቼም በዚህ ህዝብ ጋር ተልግተህ ምንም አታርግም። ብትመጣ ነው የሚሻለው። እኔ እንደራሴ በክብር ተቀበሉ። በቃ ምንም ነገር የለብንም። አን አን እስራት እራሱ አላስሩንም። መጡ ተቀበሉን፣ በቃ ወደ እነሱ ተቀላቀለን። ስለዚህ ባካችሁ ነው በቃ፣ እህቶቻችንም ወንድሞቻችንም ባካችሁ ነው፣ ብዙ ልጆች አላችሁ ነው፣ ባካችሁ በሰላም ወደ ሀገራችሁ ብትመለሱ ደስ ይላል። እኛም ከመልሰን የመንግስት ንብረት ይዘን ወጠን፣ ከፋኖ ጎን ያለነው ከፋኖ ጋር ተቀላቀለን ያለነው እባካችሁ እናንተም በሰላም ወደ ሀገራችሁ ውጡ። የመንግስትን ገንዘብ ፈልጋችሁ መንግስት ገንዘብ ፈልጋችሁ ህዝባችሁን ጠልታችሁ አገራችሁን ክዳችሁ የገባችሁ ሰዎች እባካችሁን በቅርቡ ተመለሱልን። እዚህ አደን የአላማችንን አሳክተን ስለመጣን አሁንም ደግሞ በቃ አሁንም እዛ ያላችሁ ወንድሞቻችን እዚህ መጣችሁ እንድትቀላቀሉና በሰላም እንድትኖሩ በቃ መታገል ባትፈልጉ እንኳን በሰላም ቤታችሁ መቀመጥ ትችላላችሁ። አሁንም ደግሞ እዚህ መጣችሁ ተቀላቀሉ።